ለ64 ዓመታት ታላቁን ደብር ቀጨኔ ደብረ ሰላም መድኃኔዓለምን በጸሎት ያገለገሉት ጸሎተኛው አባት አባ ወልደ አረጋዊ አረፉ። ያገለገለህን ሰው ሞት ቸላትልም ይላል መጽሐፈ ሲራክ ምዕራፍ 38 ከቁጥር 16 ሁልጊዜም ጠዋት ጠዋት ከደወል ቤት ፊት ለፊት ቁጭ ብለው ጸሎት ማድረስ የዘውትር ተግባራቸው በመሆኑ በሁሉም ዘንድ ይታወቃሉ። አባ ወልደ አረጋዊ አባ ወልደ አረጋዊ አብርሃ ጎሹ መካነ ትውልዳቸው ትግራይ ገርዓልታ ማይድ አሮ ሲሆን በተወለዱበት አካባቢ በሚገኘው በቦታው አቀማመጥ በሀገራችንና በዓለማችን ዕጹብ ድንቅ በተባለለት በታላቁ ገዳም በገርዓልታ ማይቆዲ ዮሐንስ ወይም በገመድ የሚወጣው ገዳም የቤተ ክርስቲያን ትምህርት ከዛ ተምረዋል። በዚሁ ገዳምም በወጣትነት ዘመናቸው በዲቁና እያገለገሉ ቤተሰቦቻቸውንም ደግሞ በግብርና ሥራ እያገለገሉ አድገዋል። በዚሁ አገልግሎት እያሉ ሕመም ስላጋጠማቸው ለሕክምና ለህክምና ወደ ራያ ወደሚገኘው ሐኪም ቤት። ከዚያም ወደ አዲስ አበባ አቅንተዋል። ወደ አዲስ አበባ እንደመጡም መጀመሪያ ወደ ዘነበ ወርቅ ገብረ ክርስቶስ ቤተክርስቲያን በማቅናት ለጥቂት ጊዜ ቆይተዋል። ነገር ግን ህመማቸው የአንድ እግራቸውን አሳጥቷቸዋል። ከዚህም በኋላ ወደ ታላቁ ደብር ቀጨኔ የደብረ ሰላም መድኃኔ ዓለም በደጅ ጸኝነት መጡ። ቀጨኔ የደብረ ሰላም መድኃኔ ዓለም ቤተክርስቲያንም ከመላው ኢትዮጵያ የሚመጡ አገልጋዮች ማረፊያ ወደ አዲስ አበባ ይመጣ ካህንን ቀጨኔ የፈልጉት እስከሚባል ድረስ አዲስ አበባ የደረሰ እንግዳ ቀጨኔ መድኃኔዓለም የማረፍ እና ቀጨኔ መድኃኔዓለም ቤተክርስቲያንም የእንግዳ ተቀባይነት ታሪክ ስላለው፣ በዚሁ መሰረት በወቅቱ የነበሩት የቀጨኔ መድኃኔዓለም አባቶችም ለአባ ወልድ አረጋዊ መኖሪያ ቤት ሰጥተው የሚያስፈልገውን ነገርም አሟልተው በጸሎት እያገለገሉ እንዲቀመጡ አደረጓቸው። እርሳቸውም በቀጨኔ ደብረ ሰላም መድኃኔዓለም የስልሳ አራት ዓመታት የአገልግሎት ቆይታቸውም አንደኛ ለስልሳ አራት ዓመታት ሁል ጊዜም በጸሎት ይተጉ ነበር። የጾም ሰዓታቸውም ሁል ጊዜ ዝንፋትልም ነበር። ሁለተኛ በጸሎት አስቡኝ የሚላቸውንም ማንኛውንም ምእመን ያለምንም ክፍያ በጸሎት ያስቡ ነበር። ሶስተኛ ጥንታዊ የሆነውን የገርዓልታን ድጉም አቡነ ስምዖን ገዳም ሕንፃ ቤተ ክርስቲያን ለብቻቸው አሳንድፀዋል። አራተኛ ለመቶ ሰላሳ አንድ አብያተ ክርስቲያናት መቀደሻ አልባሳት፣ ነዋየ ቅድሳት ለመሥዋዕት መገበሪያ አበርክተዋል። አምስተኛ በተለያዩ ቦታዎች ላሉ ረጅ ለሌላቸው እናት አባት ለሞተባቸው ሕፃናት ከ300 ሺህ ብር በላይ እየላኩ ረድተዋል። እድሜ ዘመናቸውን በዚህ አይነት አገልግሎት ሲያገለግሉ ከቆዩ በኋላ የእረፍት ጊዜያቸውን ቀድመው በማወቃቸው ይረዷቸውና ይላላኳቸው ወደ ነበረው ወደ አቶ ተክሌ ቤት ሄደው ለአስር ቀናት ከቆዩ በኋላ እመቤቴ እየመጣች ነው ጸሎት ላድርስ ብለው ጸሎታቸውን እንደጨረሱ ለአቶ ተክሌ አንድ ቃል ብቻ ነግረዋቸው በብዙሃን ማርያም ቀን መስከረም 21 ቀን በዘጠና ሁለት ዓመታቸው ከዚህ ዓለም ድካም አርፈዋል። ሥርዓተ ግብዓተ መሬታቸውን በኑዛዚያቸው መሠረት መስከረም 22 2018 ዓ ም ባሳነጹት ትግራይ ገርዓልታ ድጉም አቡነ ስምዖን ገዳም ተፈጽሟል። መላ ዘመናቸውን በድንግልና ያገለገሉ ድንግላዊ አባት ነበሩ። መሐሌተ ጽጌ ድንግል በእረፍቴ ጊዜ የደርሰሽ የገነት የዛፍ አበባን በእኔ ላይ ጣይ እጣኜ በመዓዛው ነፍሴ ከስጋዬ ትለይ ዘንድ እንዲል አባታችንም በመሃል የተጽጌ ወቅት በስልሳ አራት ዓመት አገልግሎት ከቆዩበት ከደብረ ሰላም መድኃኔ ዓለም ቤተ ክርስቲያን በዘጠና ሁለት ዓመታቸው ከዚህ ዓለም ድካም አርፈዋል። የአባ ወልደ አረጋዊ ረዴት በረከት ይደርብን፣ አሜን።